ነሳውሮች፣ ዝም ብሏችሁ መቼ ነው እንደ አባት አባት የምትሆኑት? እኛ ግን ዝም አንላቸው። በባለ በባለማተቡ ላይ ያደረግከውን ስራ በሙሉ የቆማችሁለት አላማ አይበልጥም። ትናገራታለ መቼ ነው እንደ እረኛ እረኛ የምትሆኑት? ሰላም ኦርቶዶክሲያን ባለማተቦች፣ እንደምንቆያችሁ እንደምናረፈዳችሁ፣ እነሆ ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬው ቪዲዮችን የዛሬው የመነጋገሪያ አጀንዳችን የሚሆነው እንግዲህ ብፁ አባታችን አቡነ ሉቃስ የተናገሩት ንግግር አለ። እሱን አብረን የምንመለከት ይሆናል በአርሲ ጉዳይ ላይ እንዲሁም ደግሞ አንዳንድ ልቅ አፎች በአፋቸው የሚጸዳዱ ሰዎች ብጹዓን አባቶች ላይ ያስተላለፉትን ነገር አብረን የምንመለከት ይሆናል። መምሮቻችን ዛሬም ዝምታቸውን እየሰበሩ ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ወደ ቪዲዮ እንግዲህ በአርሲ ኦርቶዶክስያን ባለማተቦች ላይ እየተፈጠረ ያለውን ነገር ሁላችንም የምናያውቀው ነዋይና ቢዝነሳቸው ላይ የተቀመጡ አባቶች ዝምታቸውን ቢሰብሩ ዝምታ ላይ ቢቀመጡም፣ ዝምታ በቤተ ክህነቱና በአንደበታቸው ላይ ቢነግስም ነገር ግን አንዳንድ አባቶች ለመመኑ የሚያስቡ ለመመኑ የሚጨነቁ የኢየሱስ ክርስቶስን ኃይልን ያልካሉ አባቶች እንደ አባት አባት የሆኑ እንደ እረኛ እረኛ የሆኑ በጎቻቸው በተኩላ ሲበሉ ዝም የማይሉ አባቶች ለልጆቻቸው ዛሬም ድረስ ይጮዋሉ። ብፁ አባታችን አቡነ ሉቃስ በረከታቸው ትደርብን።

ይገለኝ ያሉ ስለሚፈራ የወንድ ዘር ይለቅልሃል አጥባባትን እንትን ይላል። ዝም ብለህ አትሞት፣ ተደራጅ ተደራጅ ተደራጅ ነው ብለህ፣ ወገን የፈሪ ሞት አትሞት። የፈሪሞት መሞት በጣም አስከፊ ነው። ደስ አይል። ሰው ሁን ሰው ሁን። ብፁ አባታችን አቡነ ሉቃስ በረከታቸው ሲደርብንና አጀንዳ እየጠበቁ የሚናገሩ አባት አይደሉም። ነገር እየጠበቁ ለልጆቻቸው የሚጮህ አባት አይደሉም። ዛሬ አይደለም ይህ መጮህ የጀመረው ይህ ነገር ዛሬ አይደለም መስተጋባት የጀመረው። አጀንዳ እየጠበቁ የሚናገሩ አባት አይደሉም። ብፁዕ አቡነ ሉቃስ ኃይሉን ሳይክዱ እንደ ልጅ እንደ አባት አባት የሚሆኑ ለበጎቻቸው እረኛ የሚሆኑ ትልቅ አባት ናቸው። እርግጥ ነው ሲናገሩ ሁሉ ነገር ወደ ፖለቲካ የሚቀየርባቸው አባት አሉ። አትግደሉን ሲሉ ፖለቲካ ነው የሚባሉ፣ አትጨፍጭፉን ሲባሉ ፖለቲካ ነው የሚባሉ አባቶች አሉ። ብፁ አባታችን አቡነ ሉቃስ አጀንዳ ሳይሆን እየጠበቁ የሚናገሩት፣ ሞት ሳይሆን እየጠበቁ የሚናገሩት። ሁሌው በየጊዜ እየወጡ ንግስ እየጠበቁ አይደለም መልእክት የሚያስተላልፉት አጀንዳ በተሰጣቸው ቁጥር የሚናገሩት ለባለ ማተቡ ዘብ የቆሙ አባት ናቸው። እንደና አቡነ ጴጥሮስ እና እንደና አቡነ አብርሃም እንደና አቡነ ናፍሌል እና እንደና አቡነ ኢሳቅ የወንጌል ገበሬ የሆኑ አባት ናቸው። በዛው ልክ ደግሞ ልጆቻቸው ሲያልቁ እያዩ ዝም የማይሉ አባት ናቸው። የቆሙለት አላማ ኢየሱስ ክርስቶስን አገልግሎ ምዕመኑን ወደ ወደ ቤተክርስቲያን፣ ወደ መንፈሳዊ ነገር ለማምጣት እየሰሩ የሚገኙ አባት ናቸው። ሌሎቹ ነዋይ እና ቢዝነሳቸው ላይ ተቀምጠው እኛ ምን አገባ ለምን ተኩል አይደለም ጅብ አይበላቸውም ብሎ የሚቀመጡ ሰዎች ናቸው። ኃይሉን የካዱት እነሱ ዛሬም የሚታያቸው በሰው ደም ላይ ቆመው በሰው ሕሊና ላይ ቆመው እነሱ የሚታያቸው መሞጋገስ ነው። መድረክ ላይ ቆመው እኔ እንደ ሳውሮስ ነው የምፈልገው እኔ ሞት ነው የሚለየን እና ወንድሜን እኔ ወደፊት ሳሪዮስ ነው ሙም የምፈልጉ እያለ የሚና ላትሆን ነው እንደ እሱ ሾሞክ ላትሆን ነው በዘርና በፖለቲካ ተተብትበ ተሾመ ላትሆን ነው። ያ ሁሉ እኮ ደም የፈሰሰው በእናንተ ምክንያት ነው፣ በእናንተ ምክንያት ነው። መቼ ነው እንደ አባት አባት የምትሆኑ? መቼ ነው እንደ እረኛ እረኛ ዛሬም እናንተ በሰው ደም ላይ በሰው ሕሊና ላይ ቆማችሁ ተረማምዳችሁ፣ እኔ እንደ ሳውሎስ ነው የምፈልገው። እኔ ሞት ነው የሚለየን ከወንድሜ ወየው እናንተን! እናንተ ዲቃነ ጳጳሳት ልጆቻችሁ በተኩላ እየተበሉ እያያችሁ ዝም የምትሉ ነዋይና፣ ቢዝነሳችሁን የምታሯሯጡና የምታሳዱ ጠዋት ስትነሱ የመኪናን ዜ ተቀየራችሁ ከዛኛው ደብር ስንትገባ ከዝኛውስጥ ደብር ስንትገባ ብላችሁ የምትሞጋገሱ ሰዎች እንደሆናችሁ እናቃችኋለን። ያ ሁሉ የሻሸመኔ ኦርቶዶክሳውያን ደም የፈሰሰው ለእናንተ ጥቅምና ወንበር ሲባል ነበር። ለዚች ወንበር ስትሉ ነበር ያኑ ሁሉ ባለማተብ የጨፈጨፋችሁት። ለኦሮሞ ህዝብ በድምፁ በቋንቋ ሊማር ይገባዋል ብላችሁ ነበር ያኑ ሁሉ ባለማተብ የጨፈጨፋችሁት። ታዲያ ይማር ብለህ ዛሬ ስልጣን ወጥተህ ስልጣን ላይ የተቀመጠ በሃይማኖቱ ምክንያት እየተጨፈጨፈ ያለው ኦሮሞ በሃይማኖቱ ምክንያት እየተገደለ ያለው ያ ምስኪኑ የኦሮሞ ህዝብ ነው። ለእነሱስ መቼ ነው እየሰራን ነው እየለፋን ነው ብላችሁ በአደባባይ ወታችሁ ትናገራላችሁ? የታለ መልፋታችሁ? የታለ መጣራችሁ? የታለ አሳዩን እስቲ። ብፁህ አባታችን አቡነ ሉቃስ ይህ ነገርም ወደ ፖለቲካ እንደሚቀየርባቸው እናቃለን። ግን እኔ ውስጥ ያሉን የተናገሩት ውስጤን ባያውቁትም ውስጥ ያለውን ተናግረዋል የእያንዳንዱን የባለ ማዕተብ አንደበት ሆኖ ነው የተናገሩት። በረከታቸው ትደርብን። እናንተን እናንተን እንዲያመጓግሷቸው የምትፈልጓቸው ሰዎች እናንተ በአደባባይ እንድትሞግሱ የምትፈልጉት በእንደዚህ አይነት ልቃፍ ሰዎች ነው። ማቴዎስ ቆለጦ እያልኩ ነው። አቡነ ማቴያስ ቆለጦ እያልኩ ነው። እኩል ነና አቡነ ማቴያስ ቆለጦ እያልኩ ነው የምነግርህ ይህን የእኛ ባለማህተቦች ወተን ብንናገር ኖሮ ይህን ለምን ብለን ብንጠይቅ ኖሮ አንድ ቀን ማይፈጅብንም ነበር ለመተቸት፣ ወይኒ ቤት ለመወርወር። እኛ የሚያሳስበን የእናንተ መሰረብ ሳይሆን የአርሲ ባለማዕተቦች እየተጨፈጨፉ እየተገደሉ እያያችሁ ዝም ማለታቸውን የሚያሳስበን። እርግጥ ነው ብፁ አባታችን አቡነ ማቲያስ በርከታቸው ይደርብንና መናገር እየፈለጉ ዝምታቸውን ትሰብሩባቸው አላችሁ፣ ትውጡባቸው አላችሁ፣ ታፍናላችሁ፣ እናቃችኋል። ቤተ ክህነት ውስጥ እኮ ዝምታ የነገሰው ወዱ አይደለም፣ በእናንተ ምክንያት ነው። ብፁዕ አባታችን አቡነ ጴጥሮስና አቡነ አብርሃም በነበሩ ጊዜ እኮ እማምላክን አንድ ባለማተብ ሲጨቆን ወዲያው ነበር ተነስተው ለምን ብለው ከመንግስት ጋር የሚፋጠጡት። ዛሬ እናንተ ቢዝነሳችሁን ታራሩጣላችሁ። አቡነ ሳውሪዮስና አቡነ ዲዮስቆሮስ ልጆቻችሁ አይበልጡም ከእናንተ ቢዝነስ የቆማችሁለት ዓላማ አይበልጥም። እኛ ስንጨፈጨፍ ቆማችሁ የምታዩት እናንተ ዛሬም መሞገስ የምትፈልጉት ቤተክርስቲያንን ረግጠው ከወጡ ሰዎች ነው። ዛሬም በአርሲ ሞት ሊሻሾፉ ያሉ ሰዎች አሉ። ተመልከቱት። አሪሲ አካባቢ ይህ ጉዳት ለደረሰባችሁ ወይንም ደግሞ ህይወታቸውን ላጡት ሰዎች እኔ እንደ እንደዚህ ጋር የተሰማኝን ልባዊ ሀዘን በዚህ አጋጣሚ ለመግለጽ እወዳለሁ። ለወደፊትም ቢሆን እንዲህ አይነቱን ይህ ሰብዓዊ ትርጉም አንተ ትናንትና በባለማህተቡ ለዛውም በሻሸመኔ ኦርቶዶክሲያን ባለማህተብ ላይ እንዳላ ሾፍክና እንዳላ ፊስክ ዛሬ ተነስተህ የሀዘን መግለጫ ብለ ትናገራለ፣ አታፍርም? የአንተ ሞት ያበቆኮችን ቤተክርስቲያን ረግጤ የወጣ እሳት ነው። እችን ቤተክርስቲያን ዘርጠጣ የሰደብካ ጊዜ ነው። አምልኮቷን ያንቋሸሽካት ጊዜ ነው። የአንተ ሞት የጀመረው በየትኛው በየትኛው መንገድ ብታየው እነኛ ለኢየሱስ ክርስቶስ ፍቅር ብለው ደማቸውን የሚያፈሱት ባለማተቦች ላይ በእንደዚያ አይነት ልታፌስ ይቻልኩ በአባቶቻችሁ ኃጢአት ነው የሞታችሁት፣ የተገደላችሁት፣ ኢየሱስ እየፈረደ ነው የኔን ሲዲ ስላይቃጠላችሁ ነው ብለ እንዳልተናገር ዛሬ ተነሳር ስለተገደሉት ትናገራለ። እፈርበት ዝም ባያስፈልገን ራሳችን የራሳችን ልጆች አሉ። የራሳችን ወንድሞች፣ እናቶች፣ እህቶች አሉ። ለቤተክርስቲያናችን ዘብ የሚቆሙ የሚናገሩ፣ የሚጮሁ አንፈልግም፣ እንደ እናንተ አይነት ሰዎች ቤተክርስቲያን ላይ አሹፈ የአንድ ካህን ደም ሲፈስ በአባቶቻችሁ ጥፋት ነው ብለህ እንዳልተናገርክ ዛሬ ወተስለ አርሲ ሌት የሀዘን ብለህ መግለጫ ትናገራለህ። የአንድ ካህን ደም ሲፈስ እኮ ሲስሙት ብቻ አንድ ካህን ሲገደል በካህኑ ደም ላይ ሺህ ሰማዕታት በቅለው ያድራሉ። ለዚህ ክብር መድኃኒ አለም የተመሰገነ ይሁን። ካህን በመግደል ክርስትናን የሚያቆሙ የሚመስላቸው ደግሞ ምስኪኖች አሉ። ደስ ይበላችሁ እናንተ ኦርቶዶክሳውያን። አንድ ካህን ሲገደል በካህኑ ደም ላይ ሺህ ሰማዕታት በቅለው ያድራሉ። ለዚህ ክብር መድኃኒዓለም የተመሰገነ ይሁን። ወደ ገማን እኮ የአንድ ካህን ደም ሲፈስ ወደ እግዚአብሔር ይጣራል፣ ወደ እግዚአብሔር ይጮዋል። የአንድ ባለማተ መመን ደሙ ሲፈስ ወደ እግዚአብሔር ነው የሚጮው። እናንተ እየተነሳችሁ እነ አንዳንድ ሰዎች የልብ ልብ ሰጧችሁ፣ ዝም አሏችሁ ዛሬ ተነስተህ አዳሚ ቤተክርስቲያን ላይ አፍን ትከፍታለህ፣ ታሽሟጥጣለህ። በባለማዕተቡ ሞት ላይ፣ በቤተክርስቲያን መቃጠል ላይ ታፌዛለህ። ምን ታደርግ ጊዜው ያንተ ነው። ምን ትሰራ አሁን ሰዓቱ የናንተ ስለሆነ ነው። ሰዓቱ የናንተ ስለሆነ ነው። እሱ የመጣ ገንግን ፊትለፊት ትናገራታለ ትናዘዛታለ እያንዳንድ በባለማተቡ ላይ በክርስቲያኑ ላይ በኦርቶዶክሲያን፣ በባለማተቡ ያደረግከውን ስራ በሙሉ ትናገራታለ። እነሳውሮስ ዝም ብሏችሁ፣ እኛ ግን ዝም አንላችሁም። እነሱ ነዋያቸው ተደግፈው ነው ዝም የሚሏችሁ። በሃይማኖት እኮ ቀልድ የለም ወዳጄ፣ በሃይማኖት እኮ ፌዝ የለም። በጣም ሪስክ ያለው ነገር ነው፣ በጣም እነሱ ዛሬም የሰው ደም ላይ ቆመው ሲሞጋገሱ ስታይ ምን ታደረግ። መቼ ነው እንደ አባት አባት የምትሆኑት? ግን እናንተ መቼ ነው እንደ እረኛ እረኛ የምትሆኑት? ልቃፍ እየመጣ ቤተክርስቲያን ላይ አፉን ሲያላቅ እያያችሁ እኝ ብላችሁ የምትመለከቱት እስከ መቼ ነው? መቼ ነው የባህለ ማተቡ ደም መፍሰስ የሚቆሙ? መቼ ነው የካህናቱ ደም መፍሰስ የሚቆሙ? መቼ ነው ቤተ ክርስቲያን እንደ ችቦ መቃጠሏን የምታቆሙ? እናንተ ዝምታችሁን እስካልሰበራችሁ ድረስ በቤታችሁ የነገሰውን ዝምታ አባራችሁ እስካላስወጣችሁ ድረስ መቼም አያቆም፣ መቼም አቴውም። እንዴ የሙስሊሙ ማህበረሰብ አንድ አንድ ሙስሊም ሲገደል እኮ መጅሊሱ ነው የሚነቃንቀው የተገደለበት ድረስ ሄደው ለምን ብለው የሚጠይቁት የኢስላም መጅሊስ ነው። እኛ ስንገደል ግን አይ ስትሞቱ ትበዛላችሁ ትሉናላችሁ። አረ ክርስቲያንና ሚስማር እኮ ሲመታ ይጠብቃል። ቀኝን ሲመታ ግራን ስጠው ነው ክርስቶስ የሚለው። ቀኝን ሲመታ ግራን ስጠው የሚለው ለራሴ ቤተ እምነት ነው፣ ለራሴ እምነት ተከታይ ነው አነጥፍ እገል ክርስቲያንና ሚስማር ሲመታ ይጠብቃል? የለም፣ የሚጠብቅ ነገር የለም። አንድ ሲደመር አንድ ሁለት ነው። ሲቀነስ አንድ ግን አንድ ነው። አንዱ ባለማተብ ሲገደል እውነት ህብረት ሊኖረን ይችላል? ለምን ተገደለ ብለን ሆል እንል እንችላለን እንጂ እየቀነስን ነው የምንመጣው፣ እየቀነስን እያሽቆልቆልን ነው የምንመጣው። ስንሞትን በዛ ለሚባል ትንግርት አእምሯችሁን የፈጠራችሁት እናንተ ናችሁ። ለምን እቺን ትንግርትና ቺን አስተምሮ ይዛችሁ ወደፊት ስንሞት በቃ ስንሞት እንበዛለን እያለን እኛም እንድንሞት ነው፣ እንድንረሸን ነው። ይሁን እስቲ። የውዲት ጉዲት እንዳለፈችው ሁሉ፣ ግራኝ አህመድ እንዳለፈ ሁሉ አንተም ታልፋለህ። አቡነ ሳውሪዮስ አንተም ታልፋለህ። በሰው ደም የምትነግድ የሻሸመኔ ባለ ማተብን አረሳን ዛሬም ድረስ ሻሸመኔ ላይ ሴራሚኩ ላይ ደማቸዋለ እናንተን

እናቃለን እኮ እያንዳንድ ኪስ የሚገቡ ከምዕመኑ አስራት በኩራት እኮ አውደ ምህረት ላይ ታቦት በወጣ ቁጥር የምትሰብኩት ሰላሳ ደቂቃ ነው፣ የምትለምኑት አራት ሰዓት ሙሉ ነው። አራት ሰዓት ሙሉ ለምናቸው የምታገኙትን ብር አስር ፐርሰንቱን ለቤተክርስቲያኑ ታስገባላችሁ፣ ዘጠና ፐርሰንቱን እዛው ትከፋፈሉታላችሁ። እናቃለን። አስራት በኩራትን እየበላ የምዕመኑን አስራት በኩራት እየበላህ ነው። ደረትና ሆድ ያበጠው ሳውሮስ አንተን ማምላክ ነው የምትፋረድ አንተን ክርስቶስ ነው የሚፋረድ መድኃኒዓለም እንደው አንተ ላይ ፈርዶ ባየ ነው እንደዚህ በዓይናችን ባየ ነው ያን ሁሉ ባለማተብ እንዳላስጨፈጨፍክ ለብር ስትል ምን እንደጎደለብህ ባናቅም ሌላ ሳጠገብህ ውስጥ አልገባም ከአንተ ጋር እንደ አባት አባት አይደለህም እንደ እረኛ እረኛ አይደለህም ለዚች ወንበር ስትለው ለዚች ወንበር መድሃኒ ያለም ይፋረድክ መድሃኒ ያለም ይፍረድብ አንተ ላይ። ለዛሬው በዚህ ብቃን። ነገ በሌላ ቪዲዮ እስከምንመለስ ቸርቆዩ ቆዩልኝ፣ ቸር ሰንብቱልኝ። ቪዲዮን እስከመጨረሻው እንደተመለከታችሁ አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ ጎዳችኋል።